ሰጥቶ ጀመራችሁ። ይሄ መልእክት ለእናንተ ነው፣ ይጠቅማችኋል። በደንብ አድምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። እንግዲህ ካርጎ እንደምታዩት ይኸው ፊትለፊታችሁ እንደምታዩት ማለት ነው። እንደዚህ እያንዳንዱ አቃናት እየተመነጠረች የሚፈተሸው ማለት ነው። ይሄ እያንዳንዱ እቃ እየተመነጠረ የሚፈተሸው ሁሉም ነገር ቀረጣላት ወረቀት ብደብቁ ወረቀቷ ትወጣለች ማለት ነው። እና በጣም ነው የሚያሳብደው ቀረጡ ማለት ነው። ልብስ እንግዲህ ድሮ አይቀረጥም። እኔ የመጀመሪያ አደለም። የዘንድሮ ግን ይለያል። ካርጎኔ ሁለት ሶስት ጊዜ አድርጌያለሁ። ያለው በራሴ አውጥቼ አውቃለሁ፣ በሰውም ልክ አውቃለሁ። እንኳን በሰው እንኳን ልኬ ይሄን ያክል ቀረጥ አልተቀረጥኩም ማለት ነው። እዩት እንግዲህ፣ ይሄ አሁን ይሄ ተፈቶ የምታዩት ስንት እንደተቀረጠ ነግራችኋለሁ ማለት ነው። የኔ እዛ ጋ ፊት ለፊት የምታዩት ሶስት እቃ ነው። ይሄ ከጎን ያለችው የጓደኛዬ ነው። ሁለቱም ኮኮዬት ነው የሄደው። የኔም ኮኮት ነው። ይሄ ተዘረገፈው እቃ ኮኮት ነው ማለት ነው። ይሄን እንደምታውቁ ፊት ለፊት ላይ ይሄን የሚታያችሁ ኮኮዬት ነው። ስንት እንደተቀረጠ እያንዳንዱ እነግራችኋለሁ። ወላሂ ልብሱ ማለት ነው የሚታየው፣ ከስር የለም የምንለብሰው ስን አዲስ ነው አሮጌ ይለ የለ የተለበሰ ያው ይነጫጫል። ያን ነው ግልብጥ እየተደረገ የሚታየው እያንዳንዷ ነገር ዳብል ካለው ይመዘገባል። ሁሉ ነገር ይመዘገባል ማለት ነው። ሁሉን ነገር መዝግቦ ነው ይሄ እቃ ነው እንደምታይ፣ ሶስት ካርቶን ነው ሻንጣና፣ ሁለት ካርቶን እና ይሄ እቃ ነው ስንት እንደተቀረጠ በጣም ያስደነግጣል። ግን አልሐምዱሊላህ፣ ደሞ እንደው ቀረጡም ደሞ ከምንንገላታ ማለት ነው ይሄ የታሰበውን ቀረጥ ባንዴ ከፈይ ቢባል ይሻላል ያለው ድካም? ዘሄጅ ዘሄጅ በተለይ ቤተሰብ ለሌላቸው አዲስ አበባ ላይ ለምትቆዩ ልጆች እኛ አሁን ሁለት ቀን አልጋ ይዤ ነው ያደርጉት 550 550 አልጋ ይዘን አድረን ነው። በሶስተኛ ቀናችን ወደ ሀገራችን የተመለስ ነው ማለት ነው። እና በጣም ከባድ ነው እንደው ማረግ ያስባችሁ መግዛት ያልጀመራችሁ አትግዙ። በእርግጥ ብሩ እዚህ ስንመጣ አንገዛም እቃም ቢሆን አንገዛም እንላለን። እዛ ጠራማችሁ ቤተሰብ ወይም ደግሞ የምታምኑ ሰው ካለ እዛው እያላችሁ ሳት መጡ ቢገዛላችሁ አሪፍ ነው። እውነት ነው አንገዛውም፣ ይሄ ግን ሳናስበው ይጠራቀማል። በተለይ ደግሞ ይሄ ብትልብስ፣ ይሄ ደግሞ ብትልብስ፣ መስገጃ ምናምን ይሄ ይቀረጣል። ይሄንን ደግሞ ካላችሁ በአየር ይዛችሁት እናንተ ጋር ማለት ነው። እኔ መስገጃ ተቀርጾብኛል። ተምር ወላሂ፣ ተምር ተቀርጦብኛል። ተምር ያስኩስ ተምር ተደምሮ ምንድ ነው? ተደምሮ ስንት ተምር እንዳለ እሱ ተቀርጦብኛል። ወተት ወተት ደግሞ ከያዛችሁ ወተት ይቀረጥ። ከዚህ ሁሉ ባትይዙ ደግሞ ግዴታ ከአረብ ሰጥቷችሁ የምትይዙ ከሆነ ደግሞ በፌስታል ገልብጡት። እኔ በቃ አድርጌ ተቀርጫለሁ። ሁለቱን ስምንት ዶላር ነው ምናምን የተቀረጽኩት እና ወተትም ይቀረጥ። ምንም የሚቀር ነገር የለም። ሂሳቡ የሚሰላው ኮምፒውተር ላይ ይወጣል። እኛ እኮ በዲስካውንት ወቷል ብለን ገስተን ይሆናል በቅናሽ አሁን ግን ባለበት ዋጋ በኢትዮጵያ ተመንዝሮ ተደምሮበት ታክስ ምናምን ነው። ከገዘችው በላይ ነው አንድ እቃ የሚመነዘረው ማለት ነው። እና አሁን የኢትዮጵያ ላይ ያለው ኤሌክትሮኒክስ እቃ ውድ ነው ታውቃላችሁ። እና አሁን ባለበት ሂሳብ የታክስ የምን የምን የምን ተብሎ ተደምሮ ሶስት እጥፍ ምናምን ሲሆን በጣም ከባድ ነው ማለት ነው። እዚህ ገቢ የለንም ወጭ እንጂ ማለት ነው። እንደዛ ስለሆነ እንደዛ ብለን የምናስብ ከሆነ ብሩን አጠራቅመን ልከነው ነው ብንገዛ፣ ወይም ደግሞ አጠራቅመን ለቃ ይሆናል ብለን እኛ ጋ አስቀምጠ ነው ይዘነው መተን እንደገባን ምንፈልገውን እቃ ብንገዛ ነው ምላችሁ። ልብስ ማለት ነው ወላ የዛ በውድ ዋጋ የገዛ ነው ልብስ እዚህ ስትመጡት ሳልባጅ፣ ራሳችሁ ሳልባጅ መስሎ ነው የሚታየንና አንለብሰውም። ከቢጃማ ያነሰ የለም። ቢጃማ ኢትዮጵያ ላይ ያምራል፣ እኛ ከዛ ይዘን የመጣነው ራሱ አያምርም ማለት ነው። ሲቀጥል ደግሞ ማለት ነው ኢትዮጵያ መጣችሁ፣ ልብስ እንደገና ትገዛላችሁ ወላይ ይሄ ልዋጭ ልዋጭ የሚለው እንኳ ማለት ነው የአረብ ሀገር ልብስ ብሎ ነው የሚነቀን። እንዴት እንደሚነቀው ብታዩት ለማስታጠቢያ ለመዘብዘፊያ ለመስጠት ማለት ነው። ስንት ልብስ ቆልላችሁ እሱን እንኳን ለመቀየር ማለት ነው። እንዴት እንደሚያጣጥለው እንደ ባላ ስታዩት እራሱ በጣም ነው የሚያንዘፈዝፋችሁ። ያስጠላችኋል። አላራሳችሁ ለምን አመጣሁት እስክትሉ ድረስ ማለት ነው። እና አሁን ይሄ የምታዩት እቃ ማለት ነው የጓደኛዬ ነው ስነግራችሁ በጣም ነው የሚገርማችሁ ስንት እንደተቀረጸ ማለት ነው ቆዳም ቪዲዮውን ላስገባ። ይሄ ቃ አሁን 67 ሺ ምናምን ብር ነው የተቀረጠው። ኤሌክትሮኒክስ ይሄ የምታወት ከነጩ ካርቶን የሚመስለው ይሄ 32 ኢንች ቴሌቪዥን አለበት፣ እና እሱን አስወረሰች። ብሩ ሲበዛ 67 ሺህ ሲሆንባት እሱን አስወረሰ። ስንት ነው ቴሌቪዥኑ የተቀረጠው? 21 ሺ ነው። 20 ሺ ቴሌቪዥኑ ማለት ነው። ቪዲዮ ግን ይቅርታ የሆነ እንትን አለበት። ትራክ እያደረገ ነው ስልሳ አርባ ሰባት ሺ ከፈለ ማለት ነው። ቴሌቪዥኑን አስወረሰች። ከፈ ብንላት እምቢ አለች፣ አልከፍልም፣ አዲስም አይደለም አልከፍልም፣ ሀያ ሺ ብላ እሱን አስወርሳ ደጅሙና ሶርሳ 47 ሺህ ምናምን ብር ከፍላ እንደገና ደግሞ 47 ሺህ ምናምን ብር ሲከፈል ደግሞ እንደገና ደግሞ እንትን የፈታሽ ደግሞ ደግማችሁ ትከፍላላችሁ። የሰራተኛ ማለት አድሮ የለ እንደገና የተዘጋ ካርቶ ሊከፍቱ ስለሆነ ማለት ነው። እና ይሄ ነገር ድካማ አለው ማለት ነው። የእኔ ደግሞ የኔ ተምር አምስት አባ ተምር፣ አረ ሶስት አባ ተምር፣ ሁለት አባ ዱቄት፣ ወተት፣ ወተትና መስገጃ አምስት ነው። ምን ነበር ደግሞ ኤሌክትሮኒክስ ሁለት ምናምን ነው። ቆ ለማንኛውም ቪዲዮ ሰርቻ ያለሁኝ እኔ እቃ ፈትሼ ስከፍተው አሳያችኋለሁ። ሃያ ምናምን ሺ የተቀረጠውም ማለት ነው። ያን አስቀርጠን እንግዲህ ይሄ የምታወት ቀያይ ይሄ ጣቃ ልብስ እንዳትገዙ። ከገዛችሁም ደግሞ እጃችሁ በእጃችሁ ይዛችሁ የምትመጡት እቃ ላይ አድርጉት እንጂ ሻንጣ ላይ አድርጉት እንጂ በካርጎ እንዳታደርጉ። ጣቃ ልብስ ይሄ ዳብል ዳብል የሆነ እቃ ማለት ነው። ወላሂ ብርድ ልብስ ምናምን ይቀረጣል። ብርድ ልብስ እኔ ትንንሾቹ ብርድ ልብስ እንደዚህ ትናንሽ ብርድ ልብሶች አሉ አለ። እንደዚህ ስሶቹ ለፍራሽም ልብስ ይሆናሉ። እንደዚህ ሙቀት ሲሆንጣል የምታደርጉት ማለት ነው። እሱን ሁለት አግኝቶብኝ አራት ነው ምናምን ነበረ፣ ግን የተገኘልኝ ብኝ ሁለት ነው። ስለ ደከማቸው የኔ ሲፈተሽ ማታ ላይ ነበረ እና ቢያንስ ከምሽቱ ሶስት ሰዓት ምናምን አካባቢ ስለነበ ስለ ደከማቸው አውጥተውታል። ግን ምን ምንድን ነው የሚጻፈው፣ አሮጌ ነው ምናምን ብሎ እንትናልልኝ ፔርሙዝ ምናምን ራሱ ይዤ ነበር። የእሷን አሁን ፔርሙዝ ቀርጾባታል። የእኔ ሶስት ፔርሙዝ ነበረው፣ ግን አዲስም ባይሆን አሮጌ ሆኑ ራሱ ያስታውቅም። እሱን አልቀረጸብኝም። እኔ ሽቶ ምናምንም ይቀረጣል ሽቶ ይህን ግን አልቀረጸብኝም። አንድ አራት ተገይቶብኛል። አራት ነው ምንም የላት ምናምን ብሎ ድክም ስላለው የሚፈትሸው ማለት ነው። እኔ ፈታሽ አሪፍ ፈታሽ ጋ ያጋጥሞኛል፣ ግን ቀረጥ ላይ ደግሞ ያሉት ክፉ ናቸው። ክፉ ነው ያጋጠመኝ ማለት ነው። ይቅርታ ህዋውን እዚህ ጋር ራሱ ቪዲዮ እንትን አለ እና ሻምፖ፣ ልቅስ፣ ቫዝሊን፣ ሻምፖ ምናምን እንደውም ሻምፖ አውጥቶት ነበረ፣ እንደውም ተሰብሮብኝ ፈሳሶ ነበር። አልቀረጸውም። ክሬማ፣ ክሬም ይሄ ምናምን ምናምን አልቀረጸብኝም እኔ ማለት ነው። አልሐምዱሊላ። ያ ያ ቢቀረጽ ደግሞ አስባችሁታል? አው ያን ያ ቢቀረጽ ብዙ ብር ይሆን ነበር። ያንንም ሳይ ተቀንሶልኛል። አልሐምዱሊላ። እኔ ጫለ ያ ያ ሁሉ ነገር እንደሷ እያንዳንዷ ነገር ቢመዘገብ ማለት ነው እኔ ጫ 40 ሺህ ራሱ የሚበቃኝ አይመስለኝም። የእኔ ስድስት ነገር ምናምን ሰባት ነገሮች ናቸው የተጻፉብኝ ማለት ነው የእነሱ አሁን ሙልት ያለ ነው። እና ለዛ ሆኖ ራሱ 20 ምናምን ሺህ ከፈልኩበት። ነቃስ ያው አሳያችኋለሁ እና ያለውን ድካም አጠይቁኝ እንግዲህ እስኪ አስቡት ከ ከአዲስ አበባ ኮምቦልቻ የተጫነበት የትራንስፖርት ይወዛደር የምናምን ሲታሰብ ወላሂ፣ ኢትዮጵያ ላይ ብንገዛበት ማለት ነው በጣም አሪፍ እቃ ሳናንገላታ ሰውም ሳናንገላታ እንገዛ ነበር። እና እንግዲህ ያው አድርገነዋል። እያሰባችሁ ግን አታድርጉ። ወይ ደግሞ በሌላ ቪዲዮ መለሳለሁ። ያው ቪዲዮ እየረዘመ ስለሆነ፣ ወሰላሙ አሌይኩም ወረመቱላ ወበረካቱ። ላይክ ሰብስክራይብ እንዳይረስላለሁ ባይ